ሰላም ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በአጫጭር እግር ኳሳ መረጃዎቹ እነሆ ወደ እናንተ ሊደርስ መጥቷል። በዚህም ከሀገር ውስጥ እስከ አውሮፓ ድረስ የተለያዩ ስፖርታዊ ጉዳዮችን እንቃኛለን። አብሮነታቸው አይለይ። ኬቨን ደብሮይነ ማረፊያውን ኔፕልስ ሆኗል። በተለያዩ ክለቦች በርካታ ታሪኮችን የሰሩና ከክለቡ እኩል ስማቸው የሚነሳ ዘመናዊ የሚያሸረውን ታሪክ በወርቅ ቀለም ጽፈው ያለፉ በርካታ ተጫዋቾች አሉ። በተጠናቀቀ የውድድር ዓመት ከነበሩት ክለብ ጋር በርካታ ታሪኮችን መስራት የቻሉ እና በክለቡ በነበራቸው ቆይታ የቡድን ወሳኝ ተጫዋች ሆነው ዓመታትን ያሳለፉ ተጫዋቾች ከክለቦቻቸው ጋር የተለያዩበት የውድድር ዓመትም ነበር። በአመቱ ከክለቦቻቸው ጋር ከተለያዩ ተጫዋቾች መካከል ቤልጅየማዊው የማንችስተር ሲቲ የመሃል ሜዳ ተጫዋች ኬቨን ደብሮይን አንዱ ነው። ማንቸስተር ሲቲ የዘንድሮውን የውድድር ዘመን ሳይጨምር ባለፉት ዓመታት በሊጉ ላይ የበላይ ሆኖ ለተከታታይ አራት ዓመታት የሊጉን ዋንጫ ሲያሳካ የመሃል ሜዳው ኮከብ ኬቨን ደብሮይን አስተዋጽኦ ግሉህ እንደነበር ይታወሳል። በተጨማሪ ማንቸስተር ሲቲ በፈረንጆቹ 2023 የውድድር ዓመት ኢንተር ሚላንን አሸንፎ በታሪኩ ለመጀመሪያ ጊዜ የአውሮፓ ቻምፒየንስ ሊግ ዋንጫን ሲያሳካ የኬቨን ደብሮይን ሚና ትልቅ ነበር። በስፔናዊው አሰልጣኝ ፔፕ ጋርዲዮላ ስብስብ ውስጥ ባለፉት አመታት ቁልፍ ከነበሩት ተጫዋቾች መካከል አንዱ የነበረው ኬቨን ደብሮይነ በውድድር ዓመቱ ከውሃ ሰማያዎቹ ጋር የተለያየ ተጫዋች ነው። ደብሮይነ በሲቲ ቆይተው 19 ዋንጫ ሲያሸንፍ በዚህም 108 ግቦችን በማስቆጠር 177 ግብ የሆኑ ኳሶችን ደግሞ ለቡድን አጋሮቹ አመቻችቶ አቀብለዋል። ኬቨን ደብሮይነ ለማንቸስተር ሲቲ ብቻ ሳይሆን ለሊጉም ድምቀት ሆነ ያለፉትን አመታት በእንግሊዝ ፕሪምየር ሊግ አሳልፏል። የውድድር ዘመኑ የጣሊያን ሴሪ አሸናፊው ናፖሊ ከማይንስተር ሲቲ ጋር የተለያየውን ቤልጅየማዊ ድንቅ አማካይ ኬቨን ደብሮይነን ለማስፈረም ስምምነት ላይ ደርሷል። የ33 ዓመቱ አማካይን ኬቨን ደብሮይነ ከ10 ዓመታት የኢትሃድ ቆይታ በኋላ ከማይንስተር ሲቲ ጋር በይፋ መለያየቱ ይታወሳል። አማካዩ በቀጣይ ለአዲስ ፈተና ራሱን ዝግጁ እንደሚያደርግና ጫማ እንደማይሰቅል ማሳወቁን ተከትሎ ስሙ ከበርካታ ክለቦች ጋር ሲያያዝም ሰምቷል። ዴብሮይነን ለማስፈረም ከፍተኛ ፍላጎት ካሳዩ ክለቦች መካከል አንዱ የሆነው እና በአንጋፋው አሰልጣኝ አንቶኒዮ ኮንቴ የሚመራው የወቅቱ የሴሬ አሸናፊ ናፖሊ በዚህ ሙሉ ስምምነት ላይ ደርሷል። ዴብሮይነ በኔፕልስ ክለብ ለተጨማሪ አንድ ዓመት የማራዘም አማራጭ ባለው የሁለት ዓመት የውል ስምምነት እንደሚፈራረም ተገልጿል። እንደ አውሮፓውያን አቆጣጠር ከ2015 ጅማሮ ለማንቸስተር ከተማ ተወካዩ ክለብ ማንቸስተር ሲቲ የተጫወተው ዴብሮይነ ሲቲዝኖቹ ባለፉት ዓመታት ላስመዘግቧቸው ታላላቅ ስኬቶች ቁልፍ ሚና ከተጫወቱ ተጫዋቾች መካከል ግንባር ቀደም እንደሆነ ይታወቃል። ታሪካዊ የማንቸስተር ሲቲ የመሃል ሜዳ ተጫዋች ኬቨን ደብሮይን ላበረከቱ አስተዋጽዖ ሲቲ ከኤታድ ስቴዲየም ውጭ ላይ ሐውልት እንደሚያቆምለት ይፋ ማድረጉ አይዘነጋም። አሁን ደግሞ ወደ ሀገር ውስጥ መረጃችንን እናልፋለን። ታላቁ የእግር ኳስ ጥበበኛ ሙልጌታ ከበደ አርፏል። የእርሱ ዘመን የእግር ኳስ አፍቃሪያን አውር ተወለት አይጠግቡም። ለእነርሱ ሙልጌታ ከበደ የተለየ የአጥቂ ስፍራ ተጫዋች ነው። ችሎታው በርካቶችን ያስደመመ ለተቃራኒ ቡድን ደጋፊዎች አበሳ፣ ለሚጫወትበት ክለብ ደጋፊዎች ደግሞ የኩራት ምንጭ ሆኖ አልፏል። በ1959 ዓ ም በደሴ ከተማ የተወለደው ሙልጌታ ከበደ የክለብ ስኬቱ በቅዱስ ጊዮርጊስ ይገዝፋል ወለየው የሚል ቅጽል ስም የነበረው ሙሉጌታ 12 ዓመታትን በጊዮርጊስ ሲያሳልፍ ቡድኑ ያላሸነፈው ዋንጫ የለም። ቅዱስ ጊዮርጊስ ለተጋጣሚዎቹ ገዝፎ እንዲታይ ያደረገው አንዱም የእርሱ ግብ አዳኝነት ነበር። አጭር፣ ፈጣንና ጠንካራ የነበረው ሙሉጌታ ከበደ ለተከላካዮች ቅዠት ነበር። ግብ ያስቆጥራል። የቡድን አጋሮቹ ግብ እንዲያስቆጥሩ አመቻችተው ማቀበልንም የተካነበት የተሟላ አጥቂ እንደነበር በዘመኑ ያዩት ይመሰክራሉ። የቅዱስ ጊዮርጊስ ሁነኛ የግብ ምንጭ የነበረው ሙልጌታ 14 ዋንጫዎችን አስገኝቷል። ሶስት ጊዜ ከፍተኛ ግብ አስቆጣሪ፣ ሶስት ጊዜ ደግሞ ኮከብ ተጫዋች ተብሎ ሽልማትም ተበርክቶለታል። ለኢትዮጵያ ብሔራዊ ቡድን ተመርጦም ድንቅ ብቃቱን አሳይቷል። በተለይ በ1980 ኢትዮጵያ የምስራቅና መካከለኛው አፍሪካ ዋንጫ እንድታሸንፍ ትልቅ ሚና ነበረው ሙልጌታ ይህ የአገር ባለውለታ ህመም ገጥሞት አልጋ ከያዘ ወራት አልፈዋል። ተሽሎት መነሳት ግን አልቻለም። ህመሙ ጸንቶበት እረቡ ሰኔ 4 2017 ማረፉ ተሰምተዋል። የሀገራችን የስፖርት አፍቃሪያንም ከየአቅጣጫው ሀዘናቸውን እየገለጹ ይገኛል። ለዚህ ታላቅ ባለውለታ ሰኔ 5 2017 ዓ ምህረት ከጠዋቱ ሁለት ሰዓት ተኩል ጀምሮ በአዲስ አበባ ስታዲየም ሽኝት ተደርጎለታል። ሰባት ሰዓት ላይ ደግሞ ኮልፌ በሚገኘው የሙስሊም መካነ መቃብር ስርዓተ ቀብሩ ተፈጽሟል። የቅዱስ ጊዮርጊስ ስፖርት ማህበር ይህንን ክንውን ማሰናዳቱ ተመላክቷል። አሁን ደግሞ ሌሮይ ሳኔ ወደ ጋላታ ሰራይ ሊያመራነቡ የሚለውን መረጃ እናያለን። የቱርክ ሱፐር ሊግ ሻምፒዮን የሆነው ጋላታ ሰራይ ከባየር ሙኒክ ጋር ያለው የውል ስምምነት የተጠናቀቀውን እንዲሁም በበርካታ ክለቦች እየተፈለገ የሚገኘውን የ29 ዓመቱን የፊት መስመር ተጫዋች ሌሮይ ሳኔን ለማስፈረም ንግግር ላይ እንደሚገኝ ተገልጿል። እንደ አውሮፓውያኑ አቆጣጠር በ2020 ማንቸስተር ሲቲን በመልቀቅ ወደ ጀርመኑ ክለብ ባየር ሙኒክ ያቀናው ጀርመናዊ የፊት መስመር ተጫዋች ሌሮይ ሳኔ በያዝነው ክረምት የዝውውር መስኮት ከባቫሪያኖቹ ጋር እንደሚለያይ ይጠበቃል። በርካታ የእንግሊዝ ፕሪሚየር ሊግ ክለቦች እንዲሁም የፈረንሳይ ክለብ ኦሎምፒክ ደ ማርሴይ ተጫዋቹን ለማስፈረም ፍላጎት እያሳዩ የሚገኙ ሲሆን፣ ነገር ግን ሳይጠበቅ ወደ ቱርክ ሱፐር ሊግ ሊያቀና የሚችልበት እድል መስፋቱ ተገልጿል። የሳኔ ማረፊያ ይሆናል ተብሎ የሚጠበቀው ደግሞ የወቅቱ የሱፐር ሊግ ሻምፒዮን ጋላታ ሰራይ ነው። የጋላታ ሰራይ አመራሮች ዝውውሩን ለማጠናቀቅ በከፍተኛ በራስ መተማመን ላይ እንደሚገኙ ቢዘገብም ቀላል የማይባል ፈተና ከሌሎች ክለቦች እንደሚጠብቃቸው እየተነገረ ይገኛል። ሳኔ በባቫሪያኖቹ መለያ በአጠቃላይ ባደረጋቸው 220 ያህል ጨዋታዎች 61 ግቦችን በማስቆጠር 55 ለግብ የሚሆኑ ኳሶችን ደግሞ አመቻችቶ አቀብሏል። በመጨረሻም ሌሮይ ሳኔ ወደ ጋላታሰራይ የሚያደርገውን ዝውውር አጠናቋል። ከባየር ሙኒ ጋር ያለው ውል የተጠናቀቀው ጀርመናዊው ሌሮይ ሳኔ ወደ ቱርክ አምርቶ የጋላታሰራይ ንብረት መሆኑ ተረጋግጧል። በሁለት ሺ ሃያ ከማንስተር ሲቲ ወደ ሙኒክ አምርቶ የነበረው ሳኔ አታቱርክ ኤርፖርት ሲደርስ የጋላት ሰራይ ኃላፊዎችና ደጋፊዎች ተገኝተው አቀባበል አድርገውለታል። ባየር ሙኒክ የ29 ዓመቱን ተጫዋች የማቆየት ፍላጎት ቢኖረውም ሳኔ ወደ ቱርክ የማምራት ፍላጎትን ምርጫው አድርጓል። ለሮይ ሳኔ በሙኒክ በቆየባቸው አምስት ዓመታት በተሰለፈባቸው 220 ጨዋታዎች 61 ግቦችን ከመረብ አሳርፏል። በመጨረሻም በያዝነው ሳምንት በአፍሪካ ምድር ለመጀመሪያ ጊዜ የተካሄደውን ታሪካዊውን የዓለም ዋንጫ እንዳስሳለን። በታሪክ አይረሴ ከሆኑት የዓለም ዋንጫዎች አንዱ የሆነው ይህ ክስተት ለአፍሪካውያን ደግሞ ልዩ ትርጉም አለው። በቀዳሚነት አፍሪካን ከዓለም ዋንጫ ተሳታፊነት ወደ አዘጋጅነት የቀየረ ታሪክ የተሰራበት ነው። በአፍሪካ ምድር ለመጀመሪያም ለመጨረሻም ጊዜ የተደረገ ስፔን ደግሞ በታሪኳ ለመጀመሪያ ጊዜ ዋንጫን ያነሳችበት ሆኖም አልፏል። በሻኪራ የተሰራ የውድድሩ ማጀቢያ ሙዚቃ ዋካ ዋካ ወይም የአፍሪካ ጊዜ የተሰኘ ሙዚቃ የሚረሳም አይደለም። ይኸውም የዓለም ዋንጫው ድምቀት ነበር። በቩቩዜላ በደመቀው መድረክ ጋና ግማሽ ፍፃሜ የደረሰች የመጀመሪያው የአፍሪካ ሀገር ለመሆን ብትቀረብም በሉዊስ ሱዋሬዝ የእጅ ኳስ ምክንያት አሳሞአ ጂያን በሳተ ፍጹም ቅጣት ምት ምክንያት ደግሞ ጉዟ በዩራጋ የተገታበት፣ ለጋናም ለአፍሪካውያንም ልብ ሰባሪ ቅጽበት የታየበት ነበር። ጀርመን እንደ ቶማስ ሙለር እና ሜሱት ኦዚል አይነት አዳዲስ ከዋከብትን ለዓለም ያስተዋወቀችበት ዲያጎ ፎርላን፣ ዌስሊ ሽናይደር፣ ዴቪድ ቪያ እና ኢከር ካሲያስ ደምቆ የታዩበት መድረክም ነበር። እንግሊዝ ከጀርመን በተገናኙበት ጨዋታ ፍራንክ ላምፓርድ ከርቀት ያስቆጠራት ግብ መስመሩን አላለፈችም ተብሎ የተሻረበት ዓለም ስለ ጎል ላይን ቴክኖሎጂ ይበልጥ እንዲያሰብ የሆነበት አጋጣሚም ጭምር። ኔዘርላንድ ከስፔን የተገናኙበት የፍጻሜ ጨዋታ አንድሬ ሲኔስታ በ116ኛው ደቂቃ ባስቆጠራት ግብ ሀገሩ ለመጀመሪያ ጊዜ የዓለም ዋንጫ አሸናፊ ያደረገበት ታሪክ በውድድሩ አራት ተጫዋቾች እኩል አምስት ግቦችን አስቆጠሩ ያጠናቀቁበት ሲሆን የዩራጓዊ ዲዮጎ ፎርላን የመድረኩ ምርጥ ተጫዋች ተብሎ የተመረጠበትም ነበር። የዓለም ዋንጫውን ለመታደም ከ300 ሺህ በላይ የዓለም አቀፍ ጎብኚዎች ደቡብ አፍሪካን ሲጎበኙ ለዝግጅቱ 3 ቢሊዮን ዶላር አውጥታ ከ4 ቢሊዮን ዶላር በላይ ገቢ ያገኘችበትም ነበር ሀገሪቱ። የደቡብ አፍሪካው የነጻነት ታጋይ ኔልሰን ማንዴላ በልጅ ልጃቸው ድንገተኛ አደጋ ምክንያት በመክፈቸው ባይገኙም ቀድሞ በተቀረጸ ድምፅ መልእክት ያስተላለፉበትና 32 ሀገራት የተሳተፉበት የዓለም ዋንጫ የተጀመረው የዛሬ 15 ዓመት በዚህ ሳምንት ነበር። ውድ ተመልካቾች ከፉትቦል ማዕድ የሀገር ውስጥና አለም ዓለም አቀፍ ጉዳዮችን የዳሰስንበት እግር ኳሳዊ መረጃችን ይህን ይመስላል። ከሌሎች ዝግጅቶች ጋ አብራችሁን ቆዩ። ሰላም።